አርእስተ ዜና ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው የ2017 የበጀት አጠቃቀምንና የ2018 በጀትን በዝርዝር ተለይቶ በግልጽ እንዲቀርብም አሳስበዋል። ቀዳሚው መረጃችን ነው። በቤንሻንጉል ጉሙዝ ክልል የሚገኙ መምህራን በኑሮ መወደድና ደሞዝ ማነስ ምክንያት ወደ ወርቅ ማውጣትና ኮንትሮባንድ ንግድ እየገቡ ነው ተብሏል። በዝርዝር እነግራችኋለን። በበጀት ዓመቱ ባለፉት አስር ወራት በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት አፈጻጸም መዝገቡን የንግድና ቀጠና የትስስር ሚኒስቴር አስታውቋል። ምን ያህል ቡና ለገበያ ቀረበ የሚለውን ይዘናል። በሱዳን ኦምዱርማን ሦስት የኤሌክትሪክ ኃይል ጣቢያዎች የድሮን ጥቃት ማስተናገዳቸው ተሰማ። የሱዳን ብሔራዊ ኤሌክትሪክ ኩባንያ ይፋ እንዳደረገው ይህ ጥቃት የመዲናዋ ካርቱም አብዛኛው ክፍልን ከኃይል አቅርቦት ውጭ አድርጓል። ከውጭ ያዝነው መረጃ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ለሚደረገው የሰላም ድርድር ተደራዳሪዎችን ይፋ ማድረጋቸውን ተከትሎ እርሳቸው እንደማይገኙ ተረጋግጧል። በሰፊው ይዘነዋል። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ የምነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝነኝ። ለተቋማት የሚመደበው በጀት ሚዛናዊነትን በጠበቀ መልኩ ሊሆን እንደሚገባ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ ደሳለኝ ወዳጅ የተናገሩ። የቋሚ ኮሚቴው ሰብሳቢን የተናገሩት የዲሞክራሲ ተቋማት የ2018 ዓመተ ምህረት የበጀት ፍላጎት እቅድ ላይ ውይይት ባደረጉበት ወቅት ነው። ባለፉት ዘጠኝ ወራት የተቋማቱን የበጀት አጠቃቀምና ገንዘብ ሚኒስቴር ለ2018 በጀት ዓመት ያስቀመጠውን የገንዘብ ጣራና የተቋማቱን የበጀት ፍላጎት በተመለከተ ዝርዝር ማብራ መብራሪያ ተሰጥቶበታል። ቋሚ ኮሚቴው የ2017 በጀት አጠቃቀምና እና የ2018 በጀትን በዝርዝር ተለይቶ በግልጽ እንዲቀርብ ያሳሰበ ሲሆን በፋይናንስ አሰራር መሰረት ለቀረበው ጥያቄ ውሳኔ እንደሚሰጥም አመላክቷል። የ2018 የበጀት ፍላጎታቸውን ያቀረቡ ተቋማት የህዝብ ተወካዮች ምክር ቤት፣ የኢትዮጵያ ሰብአዊ መብቶች ኮሚሽን፣ የኢትዮጵያ ህዝብ እንባ ጠባቂ ተቋምና የፌዴሬሽን ምክር ቤት መሆናቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። የዓለም ነባራዊ ሁኔታ ለምስራቅ አፍሪካ ቀጠና ሰላምና ጸጥታ ፈተና ቢሆንም ፈተናዎችን ወደ ድል በመቀየር በቀጠናዋ ሀገራት መካከል ጠንካራ የመረጃ ልውውጥና ትብብር መፍጠር ይኖርብናል ሲሉ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገልጸዋል ሽብርተኝነትና የሳይበር ጥቃትን ለመከላከል የመረጃ ትብብር ሊኖር እንደሚገባም ተገልጿል የትኛውም ሀገር የጸጥታና ደህንነትን ስጋት ብቻውን መመከት አይችልም ያሉት አምባሳደር ሬድዋን ሁሴን የምስራቅ አፍሪካ ቀጠናን ሰላም ለማረጋገጥ የጋራ ስራ ወሳኝ ነው ሲሉ ተናግረዋል። ሰው ሰራሽ አስተውሎትና የሳይበር አቅምን በግማጉልበት የጸጥታና ደህንነት ስራዎችን አስተሳስሮ መስራት ለዘላቂ ሰላም አስተዋጽኦ እንዳለውና በዚህም ላይ በቁርጠኝነት መስራት እንደሚገባም አስገንዝበዋል። ቀጣይነት ያለው የደህንነት ስራ ዘላቂ የሆነ ኢንቨስትመንት ይጠይቃል ያሉት ዳይሬክተሩ በክህሎት የበለጸገ የአቅም ግንባታ መርሃ ግብር ለመገንባት የተባበረ ጥረትና የቴክኖሎጂ ልቀት ያስፈልጋል ብለዋል። በበጀት ዓመቱ ባለፉት አስር ወራት በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት አፈጻጸም መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሀገሪቱ በአስር ወራት ውስጥ ብቻ 354302 ቶን ቡና በመላክ ከ1.8 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘት ችላለች ነው የተባለው። ገቢው ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን የ145316 ቶን፣ በገቢ ደግሞ የ869 ሚሊዮን የአሜሪካን ዶላር ጭማሪ ያሳዩ ተገኝቷል ብለዋል። በአስር ወራት የኢትዮጵያ ቡና ቀዳሚ መዳረሻ ሀገራትን በቅደም ተከተል ጀርመን፣ ሳውዲ አረቢያ እና አሜሪካ መሆናቸው ተመላክቷል። በቤንሻንጉል ጉምዝ ክልል የሚገኙ መምህራን በኑሮ መወደድና ደሞዝ ማነስ ምክንያት ወደ ወርቅ ማውጣትና ኮንትሮባንድ ንግድ እየገቡ ነው ተባለ። በህዝብ እንባ ጠባቂ ተቋም ልዩ ክትትል የሚያሻቸው የማህበረሰብ ክፍሎች የመብቶች አፈጻጸም መሪ ስራ አስፈጻሚ ወይዘሮ ሰብለ ወርቅ ታሪኩ እንደተናገሩት በቤንሻንጉል ጉምዝ ክልል ውስጥ በሚገኙ ጥቂት በማይባሉ ትምህርት ቤቶች ከአንድ እስከ ስምንተኛ ክፍል ያሉ ተማሪዎች በአንድ መምህር ብቻ የሚማሩበት ሁኔታ መኖሩን ገልጸዋል። የህዝብ እንባ ጠባቂ ተቋሙ ጉዳዩን አስመልክቶ ካነጋገረው የክልሉ ትምህርት ቢሮ ያገኘው ምላሽም መምህራኑ በሚያገኙት ገቢ ኑሮ መግፋት ባለመቻላቸው እንዲሁም በአካባቢ ባለው የጸጥታ ችግር ምክንያት በስራቸው ላይ መቀጠል አለመቻላቸውን እንዲሁም ሌሎች መምህራን ማሰልጠን አለመቻሉን የተመለከቱ መሆኑን መሪ ስራ አስፈጻሚዋ ተናግረዋል። በተጨማሪም በክልሉ የስድስተኛ ክፍል ክልል አቀፍ ፈተና ለመጀመሩንና ተማሪዎች እንደ ሀገር ተወዳዳሪ እንዳይሆኑ እንደሚያደርጋቸው ወይዘሮ ሰብሎወርቅ መናገራቸውን ሪፖርተር ጋዜጣ ዘግበዋል። ከሀገር ማዶ ያገኘናቸው ናቸው መረጃዎች አለፍን። በሱዳን ኦምዱርማን ሶስት የኤሌክትሪክ ኃይል ጣቢያዎች የድሮን ጥቃት ማስተናገዳቸው ተሰማ። የሱዳን ብሔራዊ ኤሌክትሪክ ኩባንያ ይፋ እንዳደረገው የጥቃት የመዲናዋ ካርቱም አብዛኛው ክፍልን ከኃይል አቅርቦት ውጭ አድርጓል ነው የተባለው። በኦምዱርማን የሚገኙ የኃይል ጣቢያዎች ተደጋጋሚ ጥቃት ያስተናግዳሉ የተባለ ሲሆን፣ በጀነራል አብዱልፈታህ አልቡርሃን የሚመራው መንግስት፣ በሌላኛው ጀነራል ሀምዳን ዳጋሎ ሄሚት የሚመራው የፈጥኖ ደራሽ ኃይል ጥቃቱን ፈጽሟል በሚል በተደጋጋሚ ይከሰሳል። የተባበሩት መንግስታት ድርጅትም በሱዳን 13 ውስጥ የሚገኙ የኃይልና የውሃ መሰረተ ልማቶች ጉዳት ደርሶባቸዋል ብሏል። በሀገሪቱ ሰባ በመቶ የሚሆነው የውሃ መሰረተ ልማት ጉዳት ስለማስተናገዱን የገለጸው ድርጅቱ ይህም ቢያንስ ዘጠኝ ሚሊዮን ሰዎችን ለችግር ማጋለጡን ጠቁሟል ሲል ሱዳን ትሪቡን ዘግቧል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ሐማስን ከማሸነፋችን በፊት የእስራኤልን ጥቃት የሚያስቆም ምንም መንገድ የለም ካሉ ከአንድ ቀን በኋላ በእስራኤል የአየር ድብደባ 22 ሕፃናትን ጨምሮ ቢያንስ ሰባ ሰዎች መሞታቸውን የአካባቢው ሆስፒታሎችና የጤና ባለሥልጣን አገለጹም። የጋዛ ጤና ጥበቃ ሚኒስቴር እንዳስታወቀው ጥቃቱ የተፈጸመው በሰሜናዊ ጋዛ ጃባሌ አካባቢ እንደሆነ በመግለጽ እስራኤል አሜሪካዊ ታጋጅ ከተለቀቀ በኋላ የተኩስ አቁም ይኖራል የሚል እምነት እንደነበራቸውም አንስተዋል። የእስራኤል ጦር ስለ ጥቃቱ አስተያየት መስጠት ፈቃደኛ ባይሆንም የጃባሊያ ነዋሪዎች ምሽት ላይ የሮኬት ማስወንጨፊያዎችን ጨምሮ በአካባቢው ባለው የሐማስ መሰረተ ልማት ላይ ጥቃት ሊደረግ በመሆኑ ለቀው እንዲወጡ ማስጠንቀቁን ገልጸዋል። ሩሲያ ከዩክሬን ጋር ለሚደረገው የሰላም ድርድር ተደራዳሪዎቿ እነማን እንደሆኑ ይፋ አድርጋለች። የሩሲያው ፕሬዚዳንት ቭላድሚር ፑቲን ከዩክሬን ጋር ለሚደረገው የሰላም ድርድር ተደራዳሪዎችን ይፋ ማድረጋቸውን ተከትሎ እርሳቸው እንደማይገኙ ተረጋግጧል። በቱርክ በሚደረገው የሰላም ድርድር የፑቲን ረዳት ቭላድሚር ሚዴንስኪ የተደራዳሪው ልዑክ መሪ ሆነው በፕሬዚዳንት ፑቲን ተመርጠዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሚካኤል ጋሉዚን፣ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን እንዲሁም የሩሲያ የጦር ኃይሎች የሰራተኞች ኃላፊ ኢጎር ኩቶኮቭ ሩሲያን በመወከል በቱርክ ይገኛሉ። በዚህ የሰላም ድርድር ላይ ፕሬዚዳንት ቭላዲሚር ፑቲን ይገኛሉ ተብሎ ቢጠበቅም የማይገኙ በመሆኑ የአሜሪካው ፕሬዚዳንት ዶናልድ ትራምፕም ላይገኙ የሚችሉበት ዕድል መስፋቱን ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እንህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን